ፍራሮ ሳሎችም ላይ ያየናቸው ጥሎ መውጣት አለ። በተለይ ወሳኝ የሚባሉ ክትትል የሚያስፈልጋቸው ክፍሎች የጨቅላ ህጻናት ክፍል፣ ህጻናት ክፍል፣ የድንገተኛ ሕክምና የሚሰጥበት ክፍል፣ ወላድ እናቶች አገልግሎት የሚያገኙበት ቦታ ላይ በርከት ያሉ በአንድ ጊዜ ይወጣሉ። ያም ሆኖ ግን ከሌላ ክፍል ቶሎ ሰውን በመመደብ ችግሮች እንዳይስፋፉ ለማድረግ ጥረት ተደርጓል። የተለየ የተከሰተ ችግር የለም። ጤና ባለሙያዎቻችንና ሲነር ሰራተኞች ገብቶ ስራዎች እንዲቀጥሉ ተደርጓል። ቶሎ እርምጃ ባይወሰድ ችግሮቹ እንዳይመጡ ይታወቃል። ግን ለመሸፈን ከፍተኛ ጥረት ተደርጓል። በተለየ መንገድ እስካሁን እየተለየ የለም። ካለም በቀጣይነት ለማህበረሰባችን የምንገልጽ ነው የሚሆነው ማለት ነው። ይሄ ድርጊት እንግዲህ ማህበረሰቡ እንዲቀጣ ማድረግ፣ ስቃይና ሞት እንዲመጣ ማድረግ ስለሆነ ይሄ በቀጥታ ባለሙያዎቻቸው ባለሙያዎቻችን አውቆ ላያደረጉት ይችላሉ። አንዳንዱ ሳያውቅ በእንዲህ አይነት ውዥንብሩስ የሚገባ አለ። አንዳንዱ ግን ለጠላት መጠቀሚያ የሚሆንም ጤና ባለሙያ ይጠፋል ብለን እናስብም። ይህ እንግዲህ በቀጣይነት የሚታይ ይሆናል። ይህንን ዝም አላልንም። አንደኛ በውይይት መፍታት ነው። በርካቶች በተለያየ መንገድ ጤና ባለሙያዎቻችንን ለማግኘት ጥረት ስለተደረገ ተመልሶ ወደ አገልግሎታቸው የተመለሱ አሉ። በተለይ በእኛ ስር ያሉት በፌዴራል ስር ያሉ ሆስፒታሎቻችን ከሰዓት ባደረግነው አሰሳ አብዛኛው ወደ ጤና ተቋም ተመልሷል። ይቅርታን ጠይቆ እንዲህ አናደርግም፣ ትክክል አይደለንም፣ ተሳስተናል፣ ስሜት ውስጥ ገብተን ነው ሚል ውጭ ባለው ስጋት ነው ያደረግነው ብሎ አምነው የገቡ አለው። አሁንም ግን ውስን ያልገቡ አለ። ስለዚህ በቀጣይነት የምንወስደው ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ፣ ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር እፈልጋለሁ። የሙያ ፍቃድ ማለት ነው። ከዚያም ባሻገር ትምህርት ላይ ያሉ አለው። ስለዚህ በሬዚደንትም ሊሆኑ ይችላል፣ የሜዲካል ኢንተርኖችም ሊሆኑ ይችላል። በትምህርት ገበታቸው ለመቀጠልም ከባድ ነው የሚሆነው ማለት ነው። ትምህርት ማቋረጥም ሊመጣ ስለሚችል በእርግጠኝነት ጤና ሙያተኞቻችን ተኞቻችን ይህንን ጥሪ ተቀብሎ እንደሚመጡ እርግጠኛ ነን። ካልመጡ ግን እነዚህ ህጋዊና አስተዳደራዊ እርምጃዎች ጤና ባለሙያ ሆነው መቀጠል እስከማይችሉ ድረስ መንግስት እንደሚወስድ በዚሁ ማሳሰብና